ቸኮል ጋሻው እባላለሁ። እንጀባራ አንደኛ ደረጃ ትምህርት ቤት በ1965 ዓ ም ገባሁ። በአድቫንስ ጤና ረዳት ነው የተመረቁ የአቶ ቸኮል ባለቤት ነኝ። ልጅ እየወለድኩ እሱም እያበረታኝ፣ ቤተሰብም እየደገፈኝ ለሁለተኛ ዲግሪ ደርሻለሁ። በመማራችን እግዚአብሔር ይመስገን፣ ልጆቻችን ጥሩ ደረጃ ላይ አድርሰናል። አራት ልጆች ናቸው ያሉን፣ ሁለት ወንዶች፣ ሁለት ሴቶች። አንዱ መሀንዲስ ነው። አንዱ ሐኪም ነው። አንደኛዋ ደግሞ ባንከር ነች። አንደኛዋ ገና አስረኛ ክፍል ናት። የመጨረሻው እናቲቱ ጎበዝ ተማሪ በመሆኗ ልጆቿም እንደ እሷ እንዲሆኑላት በደንብ የቀረጸችው እሷ ነች። እውቀት ብርሃን ነው። ለመማር ከፍተኛ ትግል መደረግ ያለበት በሴቶች ነው። ለምን? ትውልድን የምትመራ ሴት ናት። ምን ጊዜም በፕሮግራም ነው የሚያጠኑ። ለዛ ሰክሲድ አድርገዋል። እግዚአብሔር የተመሰገነ ይሁን። ቤቶች እንዴት ዋላችሁ? ውድ ልጄ እንዴት ነህ? በሰላም መጣ ተናነ ሁለተኛ ልጅ ነው። ዶክተር ጌታሰው ቸኮል ይባላል። የህፃናት ስፔሻሊስት ሐኪም ነኝ። አባቴም በጣም በትምህርት እንድንጎብዝ ለት በጣም ትልቅ ሚና ተጫውቷል። እናቴም ተከታትላል ለዚህ ደረጃ አድርሳናለች። በአጠቃላይ የኢትዮጵያ ህዝብ በትምህርት የበለጸገ የታነጸ ትውልድ ማፍራት አለብን። ትውልድ ሲማር ነው አገር የሚገነባ አገር የሚያድገው። የአማራ ሚዲያ ኮርፖሬሽን በአዲስ መልኩ አዲስ ፕሮግራም እነሆ ይዞላችሁ ቀርቧል። ይህም ፕሮግራም አሚኮ ፍተሻ ይሰኛል።